ስለ መስቀሉ ስራ ለምን ታርዳሃልና። ሁለተኛው ስለ ቤዛነት ስራው። አዎ በደምህ ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብ ሁሉ ሰዎች ምን አድርገሃል? ዋጅተሃል። ኃጢአት ወስዷቸው የነበረው እሱ ፈጠራቸው፣ ኃጢአት ወሰዳቸው። አሁን እንደገና ዳግም የዋጃቸውን የተቤዣቸውን በሞቱ ያዳናቸውን ህዝብን አድነሃልና ሊሰገድልህ ምን ይሆናል? ይገባል። ሶስተኛ ብቻ አይደለም ስለ ክነት ስራው ይሄ ዋጅተህ ምን አደረግ ለአምላካችንም መንግስትና ካህናት አድርጋቸዋል ይህን ሶስት ነገር ልትመሰገን ይገባል ለምን መጀመሪያ ታርዳሃልና ሁለተኛስ ዋጅተሃልና ሶስተኛ ካህናትና መንግስታት አድርገሃልና ሊመሰገን ይገባል እሺ እግዚአብሔር ይፈውሳል እናምናለን ፈውሶናል በመካከላችን አለ። በአካል ፈውሶኛል፣ ግን ጠቅላላ ምስጋናው ፈውሶኛል ብቻ ብዬ እጄን ዘርግቼ ሳነብ ከነህመሙ የመጣ ሰው ታሞ የመጣ ሰው ጸልዮም ያልተፈወሰ ሰው እንዴት ነው ይህንን እንዴት ነው የሚመልሰው ብዬ አስባለሁ። አምልኮ ላይ ስብን ብንመጣ አሁን ይህም ብናመልክ ጌጣን ታርዳሃልና ሞታሃልና በደመ ዋጅተሃል መንግሥት ካህን ንጉሥ አድርገኸኛልና ቢ እጁን ሚመልሳል ይሄ ያልሆነለት ሰው አለ ወይ የለም የለም ይሄ ያልሆነለት ሰው የለም እናስባለን እና የተፈወሰው አያመስግን እያልኩ ነው አላወጣኝም አላወጣኝም እንደ ኮርፖሬት ዎርሺፕ ላይ ስንመጣ ግን በአንድነት ስናመልክ ግን ብዙ የሚመለክ ምክንያት አለን ለሁላችንም የሆነ ነገር እዮብ የሚባል ሰው ነበር እመኑኝ ብዙ ንብረት ነበረው። በዘመኑ ከነበረው ባለጠጋ ነበር። አስር ልጆች ነበሩት። ያመሰግን ነበር። ልጆቼም እንዳይበድሉ ብሎ ይጸልይ ነበር። ግን እግዚአብሔር ከሴጣን ጋር ተሟገተና ውሰደው። ስለሰጠው ነው ባለጠጋ ስለሆነ ነው የሚያመልክ። እሺ ውሰድበት አለ። ወሰደው። ሁሉ ነገር ንብረቱ ባንድ ቀን አለቀ። እሱም ብቻ አይደለም ልጆቹም ባንድ ቀን አለቁ። ብቻውን ቀረ። አሁንም ሰይጣን መጣ። አሁን የሰጠውን እኮ ነው የወሰክበት እ ራሱን ንካው አለው። ራሱን ነካው። መጽሐፍ ቅዱስ በመድረክ መናገር የሚያስቸግር ነገር ሰውነቱ ተላ መገለ መፋቂያ አንስቶ መፋቅ ጀመረ። እዮ ምን አረገ? እንዲሁም ሚስቱ በቃ ልክ አለው። አምልኮ ልክ አለው ጤናህን አጣህ ንብረት አጣህ ግድ የለም ጤናህን አጣህ አሁን እያከክ ነው አሁን የአምላክ መመለክ ሳይሆን መሰደብ ነው የሚገባው ስደበ አለች ኦኬ ተዋት ኢዮብ ምን አደረገ እግዚአብሔር ሰጠ እግዚአብሔር ነሳ እግዚአብሔር ስም የተመሰገነ ይሁን ብሎ አመለከ ነው የሚለው በሌላው ትርጉም ላይ ወርሺፕ አደረገ፣ ሰገደ። ምንድን ነው የገባው ይሄ ሰው? የገባው ምንድን ነው? ይሄ ሰው የተረዳው ምንድን ነው? እግዚአብሔር የሚመለከው ምክንያቱ ምንድን ነው? እግዚአብሔር የሚሰጥ ነው የሚነሳ ነው፣ ይመለካል። እግዚአብሔር ጤና የሚሰጥ ነው የሚፈውስ ነው፣ ይመለካል። እግዚአብሔር በሰማይና በምድር ያሰበውን ማድረግ የሚችል ነው፣ ይመለካል። እግዚአብሔር ባለጠጋ ያደርጋል ድሃ ያደርጋል፣ ይመለካል። እግዚአብሔር ይሰጣል ይነሳል፣ ይመለካል። ወገኖች ሆይ በጣም በጣም የራሳችንን ማምልኮ ስናይ ለምንድን ነው የምናመልከው? ነው በቃ ለምንድን ነው የምናመልከው ጌታን? አሁን አንዳንዴ እዚህ እንመጣና በቤተ ክርስቲያንም እንመጣና የሚሰማን ስሜት አለ። ሰውንን በብዙ ነገር ውስጥ እናልፋለን እናልፋለን። አስቸጋሪ በሆነ ነገር ውስጥ እናልፋለን። ከአልጋ እንኳን ለመነሳት አቅም እስክናጣ ድረስ እናልፋለን። እንደ ሰው ብዙ ነገር ይደርስብናል። በጤና በሉት፣ በስራ ቦታ በሉት፣ በመኝታ በሉት፣ በልጆቻችን በቲኔጀር በሉት፣ በመውለድ ባለመውለድ በሉት፣ ልጆቻችን በእግዚአብሔር መንገድ መሄድ አለመሄዳቸው በሉት፣ በጤና በመታመማቸው በማጣት ምድራችን በምታልፍበት በብዙ ነገር እናልፋለን። እግዚአብሔርን ግን ለምንድን ነው የምናመልከው? ለምንድን ነው የምናመልከው? ሰማይ ለምንድን ነው የሚያመልከው ነው? ወገኖቹ ይህን ምዕራፍ አራት እና ምዕራፍ አምስት ላይ እግዚአብሔር ያድርሰን። ራእይ ላይ እሱ ሊመሰገን የሚገባው አምላክ ስለሆነ፣ መለኮታዊ ባህሪ ስላለው ምን ሰራህልኝ ነው የምትሉኝ? ምን ሰራህልኝ ካላችሁ ተመልከቱ መስቀሉን፣ እዩ መስቀሉን አንድ ልጁን እስኪሰጥ ድረስ ምክንያቱም ታርድሃልና፣ ታርድሃልና እኔን ዋጅተሃልና፣ አድነኛልና፣ ከሞት አድገኛልና፣ ልትመለክ ይገባሃል፣ ሊሰገድልህ ይገባሃል፣ ታርድሃልና፣ ታርድሃልና፣ ይገባሃልና እያሉ ልኮ ምስጋና ያሰሙ ነበር። ስለዚህ ነው ዮሐንስ ሲጀምር አላስቻለው። የመጀመሪያው ነገር ሲጀምር ራእይ አንድ አምስት ላይ እንዲህ ይላል፦ ለወደደን ሃሌሉያ ከአጢአታችን በደሙ ላነጻን ነፃ ላወጣን አምላኩንና አባቱን እንድናገለግለው መንግስት ላደረገን ካህናት ላደረገን ለሱ ክብር ኃይል ከዘላለም እስከ ዘላለም ይሁን ይሁን ይሁን ይሁን። ሃሌሉያ የግሌ ያደርገዋለሁ፣ የራሴ አደርገዋለሁ። ለወደደኝ፣ በደሙ ከኃጢአት ላጠበኝ፣ አባቱን እንዳገለግል ከሃን ንጉሥ ላደረገኝ፣ ለሱ ከዘላለም እስከ ዘላለም ከዘላለም እስከ ዘላለም ክብር ምስጋና ይሁን። አምልኮ ይሄ ነው ወገኖች ሆይ አምልኮ እግዚአብሔር ስለ ባህሪው፣ ስለ አምላካዊ ባህሪው፣ ስለ ቅድስናው፣ ስለ ሁሉን ቻዩ፣ ስለ መፍጠሩ ስለ ጌትነቱ ስለ አምላክነቱና ስለ መልኮታዊ ስራው ስለ መስቀል ስራው የምንሰጠው አክብሮታዊ ምንድን ነው? ምላሽ ነው። መጽሐፍ ቅዱስ ይሄ ነው። ስለዚህ የማናመልክበት ቀን የለም። ማናመሰግንበት ቀን ሊኖር ይችላል። አልተደረገልኝም ልትሉ ትችላላችሁ። ግን እግዚአብሔር የማናመሰግንበት ምክንያት አልቋል እኮ ጨርሶታል እኮ እሱ በመስቀል ላይ ፈጽሞታል ጠርቆታል። የዘላለማችንን ጉዳይ ዘግቶታል። የሰባና የሰማንያ ዓመቱ ጉዳይ ነው ምድር ላይ የሚያሳስበን ከእግዚአብሔርም ጋር የሚያጣላን የዘላለም ይሄን ነገር እኮ ፈጽሞታል በመስቀሉ ላይ የዘላለም የዘላለምህን ነገር ፈጽሞታል በመስቀሉ ላይ የዘላለምሽን ነገር ፈጽሞታል በመስቀሉ ላይ ሊመለክ ይገባዋል። ኢትስ ደን ሃሌሉያ። ቶሎ ሊድ አምልኮ ምንነት ካየን አምልኮ አይነቶችን፣ አምልኮ አይነቶች አንደኛ ቆሮንቶስ ስምንት አምስት ላይ እኔ ናም ብላችሁ ቶሎ ቶሎ እንድንሄድ ተባረኩ። መቼም ብዙ አማልክትና ብዙ ጌቶች አሉ። በምድር ላይ በሰማይ ሆነ በምድር አምላክ ተብሎ የሚጠሩ አማልክት ቢኖሩም፣ ለእኛ ግን ሁሉ ነገር ከሱ የሆነ እኛም ለሱ የሆንን ስንት አባለ አንድ አምላክ ማ አባለን። ደግሞ ሁሉ ነገር በሱ አማካኝነት የሆነ እኛም በሱ አማካኝነት የሆንን ስንት ጌታ አለ? አንድ ጌታ አለ። እሱ ማን ነው? ኢየሱስ ክርስቶስ። በምድር ላይ ብዙ አማልክት አሉ፣ እኛ ግን አንድ አምላክ አለን አብ። በምድር ላይ ብዙ ጌቶች አሉ፣ እኛ ግን አንድ ጌታ እናውቃለን። እሱማ ኢየሱስ ክርስቶስ። በምድር ላይ ብዙ አማልክት አሉ፣ ብዙ የአምልኮ አይነት አለ። አሁን የአምልኮ አይነት ስላችሁ ኮርፖሬት ወርሽፕ የሚባል አለ፣ ፕራይቬት ወርሽፕ። እሱ ጋር አይደለም ሀሳቤ ግን ጀነራል ስንት አይነት አምልኮ አለ? ሶስት አይነት አምልኮ ላሳያችሁ እወዳለሁ። የመጀመሪያው ሰው ሰራሽ አምልኮ ነው። ጌታ መጣሁ ብትሉኝ ሰው ሰራሽ አምልኮ ማቴዎስ 157 ላይ ማቴዎስ 157 ላይ እንዲህ ይላል፣ እናንተ ግብዞች፣ ኢሳይያስ ስለ እናንተ እንዲህ ብሎ በትንቢት የተናገረው ትክክል ነው። ኮት ነው የሚያደርገው ኢየሱስ። ኢሳይያስ፣ መጽሐፍት በጣም ከጠቀሳቸው ከዘዳግም፣ ከመዝሙረ ዳዊት መካከል ያሉ ናቸው። ኢየሱስ ክርስቶስ በጣም ይጠቅሳቸው ከነበሩ መጽሐፍት ኢሳይያስ 29 15ን ጠቅሶ ነው እንዲህ ይላል ይህ ህዝብ በከንፈሮ ያከብረኛል፣ ልቡ ግን ከእኔ የራቀ ነው። በከንቱ ያመልኩኛል። ትምህርታቸው ምንድን ነው? አንብቡልኝ። ሰው ሰራሽ ስርዓት ነው። ትምህርታቸው ሰው ሰራሽ ነው። አርትፊሻል ነው። ማን ሜድ ሪሊጅን ነው። ማን ሜድ ወርሽፕ ነው። ሰዱቃውያን፣ ፈሪሳውያን የሃይማኖት ሰዎች ናቸው። ይሄን ተመለከተ ኢየሱስ አየና በእርግጥም ኢሳይያስ እኮ በዘመኑ ለነበሩት ሳይሆን ለእናንተ ነው የተናገረው፣ ስለ እናንተ ይሄ ህዝብ በከንፈሩ ብቻ ያመልከኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሃይማኖት ስራ ሲኖረን እንዲህ ነው። በጣም ሪሊጂየስ ስንሆን እንደዚህ ነው። ውጫዊ ነገራችንን ብቻ፣ የሃይማኖት ስርዓቱን ብቻ የመጠበቅ ነገር እንጂ ልባችን በጣም ርቆ ልባችን ርቆ አንዳንዴ ከአገልግሎት ልባችን ሄደዋል። ማገልገል ብቻ ስላለብን እንሆናለን፣ ልባችን በጣም ይርቃል። ይርቃል፣ በጣም ርቋል። ዲቲ ነው፣ ስርዓት ነው፣ ኦርደር ነው። እና በከንፈሩ ያመልከኛል ልቡ ግን ከእኔ ይርቋል። ትምህርታቸው ሰው ሰራሽ ነው፣ ማን ሜድ የሆነ ሪሊጅን በስተዋል። በጣም የሚያሳዝናችሁ በእኛ በወንጌል አማኞች ቤተክርስቲያን ውስጥ ሰው ሰራሽ አምልኮ መድረኮቻችንን ይዘውታል በጣም ይዘውታል። ይሄን መቼ ሴንስ የምታደርጉ የእግዚአብሔር መንፈስ የተቀበላችሁ አባ አባ ብሎ የሚጮህ መንፈስ የተቀበላችሁ ስታዩ፣ በቴሌቪዥንም በዩቲዩብም ስታዩ ምናልባት በአካል ሄዳችሁ ብዬ አላስብም። እንዲህ አይነት ቦታ ግን ከሄዳችሁም ሄዳችሁም አንዳንዶቻችሁ ማየታችሁ አንዳንድ ሪፍሌክሽንም ሊኖራችሁ ይችላል። ስታዩ ሰው ሰራሽ አምልኮ ሞልቶታል ቤቱም፣ አምልኮ የሚመስል ሌላ አምልኮ፣ ማን ሜድ የሆነ እዚህ ሀገር በአስራ ዘጠኙ ዘጠናዎቹ አካባቢ ሲከር ሴንስቲቭ ወርሺፕ የሚባል ተጀምረዋል። ቺካጎ አካባቢ ብዙ ብዙ ሜጋ ቸርቾች ይህን ወስደዋል። ምንድን ነው ሲከር ሴንሲቲቭ ቸርች ማለት ወርሺፕ ማለት፣ በውጭ ያሉ ሰዎች ያልዳኑ ሰዎች ማለት ያልዳኑ ሰዎች ቤተ ክርስቲያን መጥተው ጌታን እንዲቀበሉ እንዲድኑ፣ ይህ ቸርች የምታደርገው ትራዲሽናል ወርሺፕ እነሱን አትራክት ስለማያደርግ ስለማይስብ፣ እነሱን የሚመጥን በእነሱ በነሱ ስታንዳርድ የሆነ ላይክ እነሱ አሁን ሲገቡ ምንድነው? ቲያትር ቤት ነው፣ ምንድነው? ኮንሰርት ኦር ደሞ ኮንሰርት ነው ምናምን ሲሄዱ ዓለማዊ ኮንሰርት ታያላችሁ፣ የሚደረገው ነገር አለ ሁሉ። እና ደስተኞች ናቸው፣ ይደንሳሉ፣ ምን ይላሉ፣ ሻውት ያደርጋሉ እና ወደ ቤተ ወደ ቤተ ክርስቲያን ሲመጡ ዴድ ነው። ሂም የሚባል ቡክ አለ አሜዚንግ ግሬስ ምናምን፣ ስፖርቲንግ ነው፣ ደባሪ ነው ምናምን ስለዚህ እንመጣበታለን በሚቀጥሉት ጊዜያቶች ከዴኮሬሽን ጀምሮ ከላይ ሲስተሙ ጀምሮ ከጭስ ማሽኑ ጀምሮ አላደለም ከሳውንድ ሲስተሙ ጀምሮ፣ እና ኤቭሪቲንግ እነሱ ሲኒማ ቤት እንዲመስላቸው የለመዱበት ቤት እንዲመስላቸው ከዛ እንደሱ ሆኖ አምልኮ እንደሱ ተቀይሯል። አሁን ይሄ እየገባ እየገባ ወደ ኖርማሉም ቸርች እየገባ በሀገራችንም ገብተዋል። ታይወጣላቸው እና ሰው አይደለም ሲከር ሴንሴቲቭ ዎርሺፕ ነው ይሄ። ባለም ያሉ ሰዎች መቶ ደስ ይላቸው እና ምን ያህል ዳኑ ምናምን፣ እሱ ውስጥ አልገባም። እና ዛሬ በቴሌቪዥን የምናየው በተለያየ ቦታ የምናየው አምልኮ አምልኮ እስካልቀረ እንደዚህ ነው ነው የምንለው። አሁን ሁሉ መብራት ምናምን በዝቶብን ምናምን ስናይ እንዴት ነው አምልኮ እና የአምልኮ መለኪያችን ሰው ሰራሽ አምልኮ መለኪያ ሆነዋል። ኔክስት ዊክ እናያለን። መስፈርቱ ምንድን ነው፣ እውነተኛ አምልኮ በምን ይመዘናል የሚለውን እናያለን። ግን እውነተኛ አምልኮ ወገኖች ወይ በውስጥ ነው በልብ ነው የልብ ጉዳይ ነው። የከንፈር ጉዳይ አይደለም። ላይቲንግ አይደለም። ሳውንድ ሲስተም አይደለም። ኪቦርድ አይደለም። በነገራችን አይደለም፣ በጣም አይደለም። አምልኮ ከኪቦርድ ጋር ምንም አይገናኝም። ማያሽ ኪቦርድ አልነበረም እኮ ምስጋና ምስጋና ለሆንከው እንዲህ ነበር። ምን ዘምረው ላንቃ ይሰጣል። ይሄ አምልኮ አይደለም ነው። ስለ ኪቦርድ እግዚአብሔር ይመስገን። ባለፈው አይተናል። ባለበገናው በደረደረ ጊዜ እግዚአብሔር መንፈስ አምልኮ ጥሩ ነው። እንዲያውም ድምፅ ባለ ሁሉ እግዚአብሔርን አመስግኑ ብለው ነው መዝሙረኛው የሚዘጋው። ጥሩ ድምፅ ባለ ሁሉ ነው፣ ግን እሱ ብቻ አይደለም። ነው ያለ ሱም ይመለካል። የእግዚአብሔር ቤተ መቅደስ ሲሆን እኛን የልብ ነው። የአምልኮ ጉዳይ መንበርከክ የልብ ጉዳይ ነው። ሰው ሰራሽ አምልኮ አለ። በየጊዜው አንዳንድ ነገር እናነሳለን። እሱ ውስጥ አልገባም ግን ሁለተኛ ጢሞቴዎስ 3 አንድ ላይ ላንብብላችሁ ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይሄን ነው ሰዎች ፍቅር የሌላቸው ለእርቅ የማይሸነፉ ሀሜተኞች ቆርጨዋለሁ በትቢት የተወጠሩ ከእግዚአብሔር ይልቅ ተግላን የሚወዱ ይሆናሉ ሃይማኖታዊ መልክ አላቸው የሃይማኖት መልክ የአምልኮ መልክ አላቸው የሚለው የቀደመው ትርጉም ኃይሉን ግን ምን አድርገዋል ከነዚህ ራቅ እነሱ በየቤቱ ሾልከው እየገቡ የኃጢአት ብዛት የተጫናቸውን በተለያየ ክፉ ምኞት ውስጥ ገብተው የሚዋሉሉ መንፈሰ ደካማ ይህን አላነበውም። መንፈሰ ደካማ ሴቶችን የሚያጠምዱ ናቸው። እንደነዚህ ያሉ ሴቶች ሁልጊዜ ይማራሉ፣ ነገር ግን እውነትን ወደ ማወቅ ፈጽሞ ሊደርሱ አይችሉም። ሴቶች ያናደዱት ይመስላል ጳውሎስ። አይደለም። በጣም በጣም አደጋግሞ መንፈሰ ደካማ የሆኑ እውነትን ተምረው ወደ ማይደርሱ እነዚህ ሰው ሰራሽ ሃይማኖት ያላቸው በጣም የሚገርማችሁ መጥተው ዲሲቭ የሚያደርጉት ማንን ነው መጀመሪያ? ሴቶች የሉም አሉ? እዚህ ሁላችንም ወንዶች ነን። እና ማንን ነው የሚያሳትቱት? ሴቶች ነው። ይቅርታ አድርጉልኝ። እንግዲህ እውነት እንነጋገር ከተባለ ዛሬ ሰው ሰራሽ አምልኮ ውስጥ የሚወሰዱ ማን ናቸው? እህቶቻችን። ለምን ሴንሲቲቭ ናቸው? ለአምልኮ ለእግዚአብሔር ነገር ላለ ነገር ቅርብ ስለሆኑ ሴንሲቲቭ ስለሆኑ እግዚአብሔር የተመለከ መስሏቸው ዲሲቭድ ይሆናሉ ይሆናሉ ይሆናል። ሰው ሰራሽ ሃይማኖት አለ፣ ብዙዎችን እየመራ ነው። ሁለተኛ ሰይጣን ሰራሽ አምልኮ አለ። ሰይጣን ሰራሽ አምልኮ አለ። ጌታ መጣው ማቴዎስ 4፡8 ላይ እንደገና ዳቢሎስ ኢየሱስን እጅ ከፍ ወዳለ ተራራ ወጣው፣ የዓለምን መንግስታት ክብር አሳያቸው። ወድቀህ ብትሰግድልኝ ይሄ ሁሉ እሰጥሃለሁ አለው። ኢየሱስም አንተ ሰይጣን ከፊቴ ራቅ፣ ለጌታ ለአምላክ ስገድ፣ እሱም ብቻ አምልክ ተብሎ የሰይጣን ደግሞ ወርሺፕ ይው ዲሞኒክ የሆነ ወርሺፕ፣ ሰይጣን ሰጥቶን ነው የሚያሰግደን አይደል። ይህ ሁሉ ተሰቶኛል አለ። ማነው የሰጠው? አዳም ነው የሰጠው። በነገራችን ላይ ከአዳም ነው የወሰደበት ይሄን ስልጣን። ምድርን ግዛት ተቆጣጠራት ብሎ እግዚአብሔር ለመጀመሪያ ለፈጠረው ለአዳም ነው የሰጠው። አንተ ብትበላ እንደሱ እንደሱ ትሆናለ ብሎ ወሰደበት ስልጣን ሁሉ። አሁን ተሰቶኛል አለ። ወስዷል፣ ራይት አለው። ወስዷል ግን ለሁለተኛው አዳም ለኢየሱስ ክርስቶስ ወድቀ ብሰግድልኝ። ምን ማለት ነው? መስገድ ማምለክ ነው፣ ወርሺፕ ነው። ብታመልከኝ ሰጥሃለሁ። ብዙ ደግሞ ወንዶች ዲሲቭ የሚደረጉበት ስለ ሴቶች ብቻ ወርቼ መናላቅ ጥሩ ነው። በአብዛኛው ወንዶች ዲሲቭ የሚደረጉበት ይሄ ክብር፣ ዝና፣ ገንዘብ አይደለም። የዓለም ክብርን አሳየው፣ ሰጥሃለሁ። እና ዛሬ በጣም ሰታኒክ የሆነ ወርሺፕ አለ፣ ዲሞኒክ የሆነ ወርሺፕ አለ። እሰጣለሁ አምልከኝ ነው፣ ስገድልኝ ነው። ሰይጣን ስግደትን ይፈልጋል። ራሱ እሱ ነው ይፈለገው ይፈልጋል። ስለዚህ የሚሰጠው ከሰገክልኝ እሰጣለሁ ነው። ዛሬ በአንድ ወቅት ጌታን ያመልኩ፣ በአንድ ወቅት ይብን ያገለግሉ የነበሩ፣ በአንድ ወቅት ለእግዚአብሔር ቤት ደፋ ቀና ይሉ የነበሩ ዛሬ የዓለም ክብር የወሰዳቸው ብዙ ናቸው። ከቤተ ክርስቲያን ሳያውቁት፣ እንደውም ማማን ገንዘብን እያመለኩ ያሉ ብዙ ናቸው። ኢየሱስ ምንድን ነው ያለው? ሂድ አንተ ሰይጣን፣ ከኔ ራቅ፣ ለአምላክ ብቻ ስገት ተብሎ ተጽፏል። ባውዳውን ዳውን የሚያደርገን ምንድን ነው ነው? እውነቱን እንፈታተሽ። ምንድን ነው ነጋ ጠባ በአእምሮአችን ላይ የሚመጣ የሚያሰግደን? የጠራንን እንኳን አምላክ እንዳናገለግል የሚያደርገን አይደለም? ለጌታ ህይወታችን እንዳንሰጥን የሚያደርገን ምንድን ነው? እንደነው ምንድን ነው በእውነቱ? እግዚአብሔር አንደኛ ነው። ከአስሩ ትእዛዝ የመጀመሪያው፣ ከኔ በቀር ሌላ ማለክ አይሆንልህ ከእግዚአብሔር ውጪ ሌላ ነገር፣ ገንዘብን በሉት፣ ትዳርን በሉት፣ ስራም በሉት፣ ፕሮፌሽንን በሉት፣ ባልን በሉት፣ ሚስት በሉት፣ ልጆች በሉት፣ ከእኔ በቀር ምንም አይኑርህ። ይህን ሁለተኛውንም አዳም ሊፈትነው ነበር። በኤደን ገነት ላይ እንደ ጣለው እንደ መጀመሪያው አዳም ሁለተኛውን አዳም ኢየሱስ ክርስቶስ ሊጥለው ነበር። ሰይጣን ስገድልኝ አለው፣ እሰጥሃለሁ ገኖች ወይ። እሱ ግን ሂድ፣ አባረረው መስዋዕትነት ከፍሎ በመስቀል ላይ አዳነን። ዲሞኒክ ወርሽፕ አለ። ይህንን ራሱ ጳውሎስ ያጠናክረው አንደኛው ጴጥሮስ አራት አንድ ሁለት ላይ በኋለኛው ዘመናት አንዳንዶች እምነትን ክደው አታላይ መናፍስትን እና የማንን የአጋንንትን ትምህርት እንደሚከተሉ መንፈስ በግልጽ ይናገራል። እንዲህ ያለው ምን ትምህርት የሚወጣው ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ናቸው ዛ ወንዶች ናቸው። እንዲህ ያለው ትምህርት የሚመጣው ሴቶችን የሚያስጡ ህሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው። ታውቃላችሁ። ዋንስ ህሊናችን ከደነዘዘ እንዴ! ልብ በሉስ። ይህን አይታችሁ ከሆነ የሆነ ኃጢአት ስትሰሩ ጌታ ይወቅሳቸዋል አይደል? ወይ ውሸት ዋሻችሁ ልበል፣ ወይ ሀሜት አማችሁ ልበል፣ የሆነ ሰው አማችሁ ከዛ፣ ሁለታችሁ ሰው እስቆላችኋል ምናምን ምናምን ወደ ቤት ሲገቡ ወይም ስገቡ ሲገቡ፣ መንፈስ ቅዱስ ይመጣና ይሄን እናርጋል ሲላችሁ፣ ምን ጌታዊ ጌታ ወይ ማረኝ ይቅርታ ትላላቸዋል። በቃ ሁለተኛ እንደ ዓላማ አርዳኝ ትላላችሁ፣ ይቅር ይላቸዋል። ትጀምራላችሁ። ከዛ ጠዋትም ሆነ ማታ አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ፣ አራተኛ ቀን ይመጣና ደግሞ አሁንም የሆነ ጠያስ እዛው ታደረጉና ደገምኩት ትላላችሁ። መንፈስ ቅዱስ ይወቅሳችኋል፣ እሳት ይገባላችሁ። ጠዋትም ሆነ ማታ ጁላይ፣ ሴፕቴምበር አንድ ወር ደገማችሁት፣ ቤት ስገቡ ይወቅሳል። ከዛ ውጪ አምስተኛ ወር ስድስተኛውን፣ አምታችኋል፣ ቤት ስገቡ አደረግኩ ምላሹን ሰጠው እንጂ ምትሉ ደን የመንፈስ ቅዱስ ኮንቪክሽን የለም እንደ ወትሮ አድርገዋለሁ መንፈስ ቅዱስ ጥሎት እንደሄደ እንደ ሳምሶን አላወቃችሁም። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። የእግዚአብሔር መንፈስ አዝኖ አዝኖ አዝኖ አዝኖ ኢናክቲቭ ሆነዋል በልባችን። ከዛ ጀግንነት ይመስለናል፣ መሳደቡም፣ ማማቱም፣ መናገሩም ምን ማለቱም። ምክንያቱም ይል የለም በሊናችን የለም ደንዝዟል፣ ሊናችን ደንዝዟል። የስፕሪቹዋል ሴንሲቲቪችን ቀንሷል፣ የለም ዴድ ሆነዋል። እና አምልኮም ሴንስ አይሰጠንም፣ ምክንያቱም ከእግዚአብሔር ጋር ኦልሬዲ ዲስኮኔክት አድርገናል ነበርና በድ። ስለዚህ የአፍ የአፍ ወርሺፕ ብቻ ነው የሚኖረው። ልቡማ ተቸግሮ እኮ ልቡማ ማደሪያውን እየፈለገ የልቡን አምላክ እየናፈቀ በመንፈስ ቅዱስ ሴንሲቲቪቲ የተሞላው ልቡማ ደንድኖን ስለዚህ ሴጣን ሰራሽ አምልኮ እንዴ፣ ወገኖች ወይ እንዴ ድሮ ታለክሶ ነበረም እንደ እግዚአብሔርን ቃል ሲሰሙ እኔ እናንተ ብቻ እናለቅስ አልነበረ? እኔ ጨምር እናለቅስ አልነበረ እንዴ? ሰማን ነበር እንዴ ተባርከና ነበር እንዴ የምንወጣው እንኳን ወደ እግዚአብሔር ቤት መጣው ወንድሜ ናገኘው እህቴን ናገኘው አምልኮ መልካም ነበር እግዚአብሔር ተናገረኝ ብለን ነበር የምንወጣው አሁን ስንወጣ አሁን ዛሬ አምልኮ ነው የተመለከው የተመለከው አምልኮ ነው ምን የተመለከው የኤስዩ ቅዝቃሴ ምንም አእምሮዬን ሁሉ እየበሳው ምንም አላረገም የለበሱ ደግሞ ምንድን ነው አንድ አይነ በለምስ ከለር አያውቁም አሁን ሰባኪው መስበኩ ነው አይደለም መስበኩ ነው በዚህ ሁሉ የተሞላ ነው ስንወጣ ምንድን ነው አይታቸው የመጣቸው ሲባል ጠቅላላ ውጫዊ ነው የምናየው ሪል የሆነው እኮ የልቡ ጉዳይ ቀርቶ ውጭ ይሄ ሰው በከንፈሩ ያመልከኛል በሚታይ ነገር ብቻ ተወስኖ ከእግዚአብሔር ጋር ኮኔክት እንዳንሆን ቀርተናል ሰው ሰራሽ አምልኮ ሰይጣን ሰራሽ አምልኮ መጨረሻ የሚጨርስበት እግዚአብሔር ሰራሽ አምላክ ሰራሽ እኔ አብ ሰራሽ አምልኮ ብያለሁ። ይህን ጌታ መጣሁ ዮሐንስ አራት ስንነሳ ያነበብነውን ክፍል ጥቂት ላንብብላችሁ። ኢየሱስም እንዲህ አላት፣ አንቺ ሴት፣ በዚህ ተራራም ሆነ በኢየሩሳሌም ለአብ የማሰግዱበት ጊዜ እንዲመጣ እመኚኝ። እናንተ ሳምራያን ለማታውቁ ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናቀው እንሰግዳለን። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል እሱ መቼ ነው አሁን መጥቷል አብ እንደነዚህ በእውነት የሚሰግዱለትን ይፈልጋል እግዚአብሔር መንፈስ ነው የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል አሜን የአምልኮ ስርዓት ይሄ ነው ወገኖች ሆይ ትምህርተ አምልኮ ማለት ኢየሱስ ራሱ ያስተማረው ትምህርት ነው ትምህርተ አምልኮ ኢየሱስ ያስተማረው ትምህርት ነው ይሄ አብ ሰራሽ አብ እንዲህ አይነትን አምልኮ ይፈልጋል አብ የደነገገው ሰው ሰራሽ ያለው ነው። ሰይጣን ሰራሽ ያለው ነው። አብ ራሱ የደነገገው የአምልኮ ስርዓት አለ። በሚቀጥሉት ጊዜያት እዚህ ውስጥ ነው የምንቆየው። ዛሬ ግን አንድ ሁለት ነገር ከዚህ ላሳያችሁ ወዳለሁ። አብ የሚወደው አይነት አምልኮ አለ። በእኔ መንገድ ነው ባይ። ዘ ዌይ ማይ ዌይ ኦር ኖ ዌይ ነው አምልኮ። ኦንሊ ማይ ዌይ ከዛ ወዲህ ኖ ዌይ ነው አምልኮ። ምንም ሌላ ነገር አጀስት ልናደረግ እንችላለን አምልኮን ግን እሱ በፈለገው መንገድ እንጂ ከዛ ውጭ ያለ አምልኮ አምልኮ አይደለም፣ በእግዚአብሔር ዘንድ ተቀባይነት የለውም። በቃ ሳምራዊቱ ትል የነበረው አብሰራሽ አምልኮ ቦታ የተወሰነ አይደለም። በዚህ ተራራ ነው የምናመልከው አለችው። ኖ በዚህም ተራራ አይደለም በኢየሩሳሌም አይደለም። እግዚአብሔር በሁሉ ስፍራ ይመለካል። እግዚአብሔር እንዳውም በልባችን ውስጥ ነው። ጸጋና እውነትን ተሞልቶ በእኛ አደረ ማ ቃል የነበረው በእኛ አደረ ማለት ታበርናክል አደረገ። እኛ የእግዚአብሔር ቤተ መቅደሶች ነን። ኢየሩሳሌም አንሄድም፣ ራሲም ኮራራም አንሄድም። እግዚአብሔር እዚህ። አሜን፣ አሜን፣ አሜን፣ አሜን፣ አሜን። አብ ሰራሽ አምልኮ በብሔር የተከለከለ አይደለም። አንተ ሳምራዊ ስትሆን ከኔ አይሁድ አይሁድና ሳምራዊ ሚል አይደለም። አብ ሰራሽ አምልኮ አብሰራሽ አምልኮ በጾታ አይገደብም። ሴት ወንድ የለም። የገረማቸውም እሱ ነው እንዴት ከሴት ጋር ያወራል ያሉት ደቀ መዛሙርቱ። ሴት ወንድ የለም፣ ባሪያ ጨዋ የለም። ይሄ የጠጣ ነው መንፈስ ሁሉም ስለጠጣ ጠጣ አንድ ያደረገናል። ሀሌሉያ። አብሰራሽ አምልኮ በጊዜ የተገደበ አይደለም። የሚያመልኩበት በእውነት ያመልኩት ይገባል ያም ጊዜ አሁን ነው። ወገኖች ሆይ እግዚአብሔር ደስ የሚለን ይሄ ነው። በጊዜ የተገደበ አይደለም። እግዚአብሔር የሰራው በቦታ የተገደበ አይደለም። እሑድ እሑድ ብቻ እዚህ የምናደርገው አይደለም። ሴትና ወንዶች ብቻ ያምልኩት የሚባል ሁላችንም፣ የምናመልከው አምላክ ነው። ጊዜ አይገድበውም፣ ቦታ አይገድበውም። ከቋንቋ ከነገድ ከባህል ሁሉ የተጠራነን ከቋንቋ ሁሉ እናመልከዋለን። ክብር ለእግዚአብሔር ይሁን። የመጨረሻው ለምን አስፈለገ ሁለት ነገር እዚሁ ቴክስት ላይ ለምን አስፈለገ ማምላክ ማምለክ ለምን አስፈለገ? ከእግዚአብሔር አኳያ አብ መመለክ ስለሚፈልግ ነው። ቁጥር አራትን አብ መመለክ ስለሚፈልግ፣ ዮሐንስ አራት እንዲህ ይላል። በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱለት ጊዜ ይመጣል፣ አሁንም መጥቷል። አብ እንደዚህ በእውነት የሚሰግዱለትን ምን ያደርጋል? ይፈልጋል፣ ይሻል። ታውቃላችሁ፣ እግዚአብሔር መመለክ ይፈልጋል። ከእኛ የሚያገኘው እሱ ብቻ ነው፣ መመለክ ይፈልጋል። ቀንና ሌሊት ብናመልከው እዚህ ቦታ ሆነን ምነው ሌላ ነገር ሌላ ነገር ባይኖ ቀንና ለሊት ብናመልከው፣ ይፈልጋል ይሻል። ይሄ ስለሚፈልግ እንሰጠዋለን። ሌላ ምን ሰጠው ነገር አለ ወይ? ነገሩኝ። ሴ ምን እንሰጠዋለን? ምንም አንሰጠውም። እግዚአብሔር ይፈልጋል። ለምንድን ነው አስፈላጊነቱ? እግዚአብሔር ስለሚፈልገው ነው። በቃ እፈልጋለሁ ካለ እንሰጠዋለን። የሰማይና የምድር ጌታ ነው። ሁለተኛ አብ መፈለግ ብቻ ሳይሆን ስለሚገባውን የሚፈልጉ ብዙ አሉ፣ ግን የተገባው አይደሉም። አይደለም መመለክ የሚፈልጉ አሉ ከአንተ በቀር ብዙ አማልክቶች ገዝተውናል፣ በአንተ ብቻ ስምን እናስባለን። መፈለግ ብቻ ሳይሆን የተገባው ስለሆነ ነው። ጌታ መጣው መጨረሻ አራቱን እግዚአብሔር መንፈስ ነው። የሚሰግዱለት በመንፈስና በእውነት ሊሰግዱለት ምን ይሆናል? ይገባል፣ ይገባዋል፣ የተገባው ነው። ይገባሃል፣ ታርደሃልና ይገባሃል፣ ቅዱስ ነህና ምን እናርግ? እነዚህ ሁለቱን ነገር ነው ሪሳይክል ማድረግላችሁ። ይህንን በጥሞና አዳምጡኝ። ኤፍሲ ሆይ ኤፍሲ ወንድሞች እህቶች ሆይ እግዚአብሔር አምላክ ከአንተ የሚፈልገው ምንድን ነው? ከእኛ ምንድን ነው የሚፈልገው? አምላክን እግዚአብሔር እንድትፈራው በመንገዶች ሁሉ እንድትሄድ እንድትወደው በፍጹም ልብ በፍጹም ነፍስ እንድታገለግለው መልካም እንዲሆንልና ዛሬን ነ የምሰጠን ትእዛዞች የእግዚአብሔርን ስርዓት እንድጠብቀው አይደለምን ኔክስት ፔጅ ላይ አለ ጌታ ከኛ ምንድነው የሚፈልገው ወገኖች ምን ነው የሚፈልገው በጣም ደስ የሚል ቃል እንድንፈራው ይፈልጋል በመንገዱ እንድንሄድ ይፈልጋል እንድንወደው ይፈልጋል እንድንወደው በፍጹም ልብ በፍጹም ሀሳብ በፍጹም ሀይል ጌታ አምላክን ውደድ እንድናገለግለው ይፈልጋል በስርዓቱ እንድናመልከው እግዚአብሔር ይፈልጋል ክብር ለእግዚአብሔር ይሁን እንደ ሲጀምር እንዲህ ብያለሁ ወንድሞች ሆይ ሰውነታችሁን ያው ቅዱስ፣ በእግዚአብሔር ዘንድ ተቀባይነት አቅርቡ እንደሚል በዚህ ሊጨርስ ወዳለሁ ሁለተኛ ዜና ዘጠኛ ስራን ልጆቼ ሆይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹ ትሆኑ ዘንድ ታጥኑለት ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ። በእግዚአብሔር ራዕይ እለምናችኋለሁ፣ ቅዱሳን እዚህ ቤት ያላችሁ እለምናችኋለሁ፣ ከልቤ እለምናችኋለሁ። እንደ ወንድም እለምናችኋለሁ። ለብዙዎቻችሁ ታላቅ ወንድም ነኝ፣ እንደ ታላቅ ወንድም እለምናችኋለሁ። በእድሜ ደግሞ ለምትበልጡኝ እንደ ታናሽ ወንድም እለምናችኋለሁ። እግዚአብሔር በሰጠኝ ደግሞ የአገልግሎት እዳሉት እንደ መጋቢ ከልቤ እለምናችኋለሁ። አምልኳችሁን ተመልከቱ። ቅዱስ አምልኮ እናቅርብለት። ንጹሕ አምልኮ እናቅርብለት። እግዚአብሔር የሚቀበለውን አምልኮ እናቅርብለት።